ምዕራፍ 12 የኤፍሬም ሰዎች ተሰበሰቡ፥ ወደ ጻፎንም ተሻግረው ዮፍታሔን፦ ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለ ምን አልጠራኸንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን፤ በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም እንዳላዳናችሁኝም ባየሁ ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፍሁ፣ እግዚአብሔርም በእጄ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገላድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገላዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለአድ ሰዎች ኤፍሬምን መቱ። ገለአዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለአድ ሰዎች አንተ ኤፍሬማዊ ነህን? አሉት። እርሱም አይደለሁ ቢል፣ እነርሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም አርባ ሁለት ሺህ ሰዎች ወደቁ። ዮፍታሔም በእስራኤል ላይ ስድስት ዓመት ፈረደ። ገላዳዊውም ዮፍታሔ ሞተ፣ ከገላአድም ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። ሰላሳም ወንዶች ልጆችና ሰላሳ ሴቶች ልጆች ነበሩት። ሰላሳ ሴቶች ልጆቹንም ወደ ውጭ አገር ዳረ ለወንዶች ልጆቹም ከውጭ አገር ሴቶች ልጆችን አመጣ። በእስራኤልም ላይ ሰባት ዓመት ፈረደ። ኢብጻንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ ዐሥር ዓመት ፈረደ። ዛብሎናዊውም ኤሎም ሞተ፣ በዛብሎንም ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጲር አቶናዊው የሂሌል ልጅ አብዶን በእስራኤል ላይ ፈራጅ ሆነ። አርባም ልጆች ሰላሳም የልጅ ልጆች ነበሩት። በሰባም አህያ ግልገሎች ላይ ይቀመጡ ነበር። በእስራኤልም ላይ ስምንት ዓመት ፈረደ። የጲር አቶናዊውም የሂሌል ልጅ አብዶን ሞተ። በተራራማውም በአማሌቃውያን ምድር በኤፍሬም ባለችው በጲርአቶን ተቀበረ።